በጣም ነው ያዘንኩት። በጣም በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራቸው። አይ ወላድ፣ አይ ወላድ። ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይህን ሁሉ ወጣት ይህን ሁሉ ወጣት። እስከ መቼ ነው ግን? ቆይ፣ እስከ መቼ ነው? ወጣታችን አለቀ፣ እግዚአብሔር ወጣቱ አለቀ ማርያም እስኪ አስቡት ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው። አስቡት እስኪ ባለፈው መቶ ሰማንያ አንድ ሰው አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይህ ሁሉ ህዝብ እኮ ገራያ ውስጥ እኮ ነው እየወጣ ያለው የሚገርማቸው ይሄ ሁሉ ወጣት ይሄ ሁሉ ወጣት እዛውም ስንት ጠፍቶ የወጣ ወጣት አለ ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን ምንም ያውቅ ታሪክ የላቸው እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሦስት የአስራ አራት የአስራ አምስት ዕድሜ ልጆችን፣ መቼ ነው ይሄ ሞት የሚያበቃ? መቼ ነው የእናቶቻችን፣ መቼ ነው እናቶቻችን እንደዚህ አይነት፣ መቼ ነው ደም አልቀስ የሚያቆሙት ህገወጥ ጉዞ? እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ አይ ነው ተመችቷችሁ፣ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ በአንድ ወር ውስጥ በአንድ ወር ውስጥ ባለፈው መቶ ሰማንያ አንድ ሰው አሁን መቶ ሰማንያ ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይህንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትል እባካችሁ፣ ረበ ስለ እግዚአብሔር ስትሉ እንዴ ቢያንስ ስለወላጆቻችሁ ዘኖ እንጂ የምር እናቶቻቸው አባቶቻቸው ይህንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ያለቅስ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ ምንለው፣ የምንናገረው እኮ ክፉ ዐይን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከነገ ጋር አልሐምዱሊላህ። ዛሬ ደግሞ በሚያሳዝን ቪዲዮ ነው የመጣሁት። የምር ይህንን ቪዲዮ ሌላ ነገር ነበር እንድሰራበት ያሰብኩት፣ እንደምታወት ደስ የሚል ሆኖ ነበር ያሳለፍኩት ማለት ነው። እና እንግዲህ ይቅርታ አድርጉልኝ። እንግዲህ መግቢያውን እንዲያያችሁት፣ ያው ቪዲዮውን አሳጥረዋለሁ ማለት ነው። ምክንያቱም አንደኛ የዩቱብ ህግ አይፈቅድም፣ ሁለተኛ ያንን ምስል ወላሂ ላዚም ኒንጃ ኢነኒላሂ ወኢነ ኢለይሂ ራጅኡን፣ ሰውራሱ ቢያዩ እኔ እንዲሆንኩት የሚሆን ነው የመሰለኝና አጠር አድርጌያለሁ። እንደምታዩት የባህሩን ማለት ነው እሱ ምንድን ነው እንግዲህ እንደሰማችሁት ብሬክሲ ሀበሻዊ በቴሌግራም ቻናሉ ብዙን ጊዜ የነዚህ የመን የመኒዎች ማለት ነው የመኒዎች። ኢትዮጵያውያን ስደተኞች እንደዚህ በድንበር ሲ በጥይትም ተመት ሆነ ደክማቸውም ርቧቸውም ታምመውም የሚወልቁትን እንዲሁም ደግሞ ጀልባ ተገልብጦ አስክሬናቸውን ወደ የመን አንሳፎ ሲወስደው እያወጡ ለብሬክ ሳበሻዊ ይልኩለታል ማለት ነው። እሱም እንግዲህ ምናልባትም ቤተሰቦቻቸው ታውቃላችሁ። ወላህል አዚም እኔ በጣም ነው ያዘንኩት። ወላሂ ላሀውለ ወላቁወተ ኢላ ቢላህ የሰው ልጅ ልክ እንደዚህ ነው፣ እንደዚህ ከንቱ ነው። ያልፍልኛል ብሎ ገና ባህር ተሻግሬ ሳኡዲ ገብቼ ሰርቼ ልወጣለሁ ብሎ አርቆ አስቦ እንግዲህ ባህር ግብት ብሎ እንደዚህ የምታወት ደግሞ አስክሬናቸው፣ ወላሂ ለአዜም እኔ እንጃ፣ ያ ውሃ ውስጥ ሕይወታቸው ያለፈ ሳይሆን በቃ የሆነ አውሬ በልቷቸው አውሬ ያስተረፋቸው ነው የሚመስለው። እኔ እንጃ በጣም ነው የሚያሳዝነው። የሰው ልጅ በዚህ ልክ ማለት ነው በዚህ ልክ ላውላውላው ቆቦተ የለ ቤላ ይቅርታ አድርጉልኝ። ና ግን እዛቻን አልሄዳችሁ ሌላ ጊዜ ለሌላው ጊዜ እንዲያታው ወላሂ እንዲያታው እኔ አሁን በቃ ውስጥ የሰላም አልተሰማኝም። የንን ምስል ካየሁ ወደዚህ በቃ ውስጥ የምንም ጥሩ ነገር እየተሰማኝ አይደለም፣ ያየሁት ነገር ማለት ነው አንድ እስክሬን አይደለም ሁለት አስክሬን አይደለም፣ በስንት የሚቆጠር ሰባ ሰማኒያ አስክሬን ነው። ስለዚህ የዛን ሁሉ አስክሬን ስታዩ የተለያየ ነገር ነው የምታዩት። አንዳንዶቹ ቅንጭላታቸው የለም ም አንዳንዶቹ ደግሞ ከወገባቸው በታች የለም ስጋቸው የለም። የምታዩት ምንድን ነው አጠንታቸው። ወላሂል አዚም ኢነኒላሂ ወኢነ ኢላይሂ ራጅኡን። በጣም በጣም በጣም ነው የሚያሳዝነው። እና እንግዲህ ደግሞ እንዳያችሁት የአንዳንዶቹ መታወቂያቸው አላቸው። አንዳንድ ግማሾቹ መታወቂያ አላቸው። በመታወቂያቸው ምክንያት ታውቃዋል ታውቀዋል አንዳንዶቹ ማስታወቂያ ስላላቸው ማለት ነው። አብዛኛዎቹ ደግሞ አልታወቁም፣ ማስታወቂያ ስላላቸው የሀገራቸው የት እንደሆኑ እና ምን ለማለት ፈልጌ ነው፣ የሀገሬ ልጆች ወላሂ ላዚም እንደ ህገ ወጥ ስደት መቼ ነው የሚቆመው? ይህ ህገ ወጥ የባህር ጉዞ መቼ ነው የሚቆመው? እውነቴን ነው የምላችሁ ይህንን ነገር ማስቆም ያለበት ማለት ነው። ኢትዮጵያ ያሉ ሰዎች ምንም አያውቁም፣ እንደዚህ አይነት ነገር አያዩም። ምክንያቱም ዴላላላ መሀል ይሄ ደላላ ላለ አረባ ሀገር ሂደሽ አረባ ሀገር ሂደህ በወሬህን ያህል ትሰራለህ በወሬህን ያህል ትሰሪያለሽ እያለ እየሰበሰበ ተማሪዎችን፣ ፍየል ጠባቂዎችን፣ ውሃ ቀጆችን ህፃን አብዛኛው ህጻን ናቸው። የሚገርማችሁ አብዛኛዎቹ ህጻን ናቸው። በጣም ነው የሚያሳዝኑት። 15 14 አመት የ17 18 አመት ልጆች ናቸው የሚሆኑት። እያታለሉ የሚያመጧቸው እነማን ናቸው? ደላሉት። ስለዚህ እነዚህ ደላሎች በእያገራችሁ እገሌ ደላላ ነው ከተባለ በቃ የሆነ ማለት ተፈጥሮ እነዚህ ህገወጥ ደላላዎች እንደዚህ የዲህ ልጅ እየሰበሰበ ወደ ባህር ማሻገር ቢያቆሙ ባይነኝ ዛሬ እንዲያዩት። ከአሁን በፊትም ብዙ አስክሬን እናያለን፣ በድንበር በጥይት ተመተው ስንት ጉድ አይተናል። ግን ደግሞ ይህ በጣም የተለየ ነው። ወላሂ ለአዚም የሰው ልጅ ከመሞቱ የሚያሳዝነው ምን ሆነው አሟሟቱ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። እንግዲህ እንዲያያችሁት ብሬክስ ሀበሻዊ በባለፈው ጀልባ ተሰው ስንት ብዙ ኢትዮጵያውያኖችን የጫነ ጀልባ የመን ላይ ተሰውሮ ነበረ። እንግዲህ ዛሬ ነው መረጃው የወጣው። ጀልባው የጀልባው ሰው አንድም የተረፈ የለ፣ ሁሉም ነው እዛ ባህር ሰምጦ የአሳ ቀለብ ሆኖ። ውሃው እየጎደለ ሲሄድ እማይሆን ቦታ ወስዱ፣ እማይሆን ቦታ ነው የጣላቸው። ውሃው እየጎደለ ሲሄድ አስክሬናቸው እያበጠ፣ እኔ ምን እንደሚበላቸው ማላቅ። ግማሹ ስጋቸው ተበልቶ አጥንታቸው ብቻ የተወሰነ አጥንታቸው የተወሰነ ስጋቸው ለሀውሎ ለቆተ ለቢላ ረቢ አላ እንዲ ከእንዲ እነዚህ አይነት ከእንደዚህ አይነት ነገር ወላሂ ይጠብቃችሁ። በጣም ከባድ ነው። ቤተሰብ ወንድም ወጣት ያለው ሰው እህት ያለው ሰው እኔ እንጃ። ሁላችሁም በቃ ቤተሰቦቻችሁ፣ ወንድሞቻችሁ፣ እህቶቻችሁ ያንን እኔ በኛ እንጃ ብቻ። እና እንግዲህ ተመልካቾች ይህንን ይመስላል።